በአዲስ አበባ ከተማ አስተዳደር የሚተዳደሩ የመንግሥት ትምህርት ቤቶች ላይ በ2012 መነሻውን ያደረገ የተማሪዎች ምገባ ሲካሄድ እንደ ተማሪ ሱራፌል መንግስቱና እረዋ ኑረዲን ላሉት ትኩረታቸውን ትምህርታቸው ላይ ብቻ እንዲያደርጉ ምክንያት ሆኗል። ምግብ ምናምን አስቦ ካለው ቤት ክራይ ምናምን ብሎ ከሚያመጣው ገንዘብ ላይ ደግሞ ምግብ ሲል ይጨነቃልና አሁን ላይ ደግሞ በጣም አርፈዋል። በቃ ይሄ ቀጥታ ወደ ትምህርታችን እንድናተኩር ትምህርታችን ላይ ይረዱናል። ለትምህርታችን ያንን እንትን ለምግብ ከሚያስቡ ይልቅ እኛን ትምህርታቸው ላይ ልጆቼ እንዴት ናቸው የሚለውን ነገር እያሰቡ ለትምህርት የሚያስፈልጉን ነገሮች እንዲሟሉልን ያደርጋሉ ማለት ነው። የምገባ ስነ ስርዓቱ ባይኖር ኖሮ ብዬ የማስበው ተማሪዎች ትምህርትን ለመማር በጣም ይከብዳቸው እንደነበረ እንዲሁም ጉልበትን ወይም አቅምን ያጡ እንደነበረ እንዲሁም ትምህርት ሰዓት ላይ በእንቅልፍ በህመም፣ በሳቢያ ትምህርታቸውን ላይከታተሉ ይችሉ ነበር ብዬ አስባለሁ። በእርግጥም በመዲናዋ በሚገኙ የመንግስት ትምህርት ቤቶች የተጀመረው የምገባ መርሃ ግብር በተማሪዎች በቂ ምግብን አለማግኘት ይደርስ የነበረውን ችግር ለተረዱ መጋቢ እናቶችም ሳይቀር ደስታን የፈጠረ ፎይታ ሆኗል። የሚያምህ ነበር የምታየው ነገር እኔ ወተማ ሆኜ ሰራዛ ጋር ምሳቃ ባዶ ምሳቃ ይዘው የሚመጡ ተማሪዎች ነበሩ። ሳይበሉ ሰዓት ሳይደርስ የሚወድቁ ተማሪዎች ነበሩ። መምህራኖች እግዚአብሔር ይስጣቸው ከኪሳቸው ምሪንዳም ብስኩትም ገዝተው አብልተው እነዛን ተማሪዎች ወደ ክላሳቸው የሚከቱት ነበሩ። ብዙ የባሰበት ካለ ደግሞ ወላይ ተጠርቶ ወደ ቤት የሚሄድበት አጋጣሚ ነበረ። በጣም ብዙ ህጻናቶች ግቢ ላይ ስታይ እኔ አሁን በኬጂ ላይ ነው የምመግበው። በጣም ነው ደስ የሚሉት ሲመገቡ፣ ያላቸው ደስታ ያላቸው በቃ ሲጫወቱ በልተው አብረው ጎን ለጎን ተቀምጠው እየተሳሳቁ ምናምን ሲያይ ደስ የሚል ስሜትን ይፈጥርላል። ይህ ስራ የህሊና ስራ በመሆኑ ስታያቸው፣ ሲመገቡ ስታያቸው የሚሰጠው ደስታ እውነት እኔ ለራሴ በጣም ትልቅ ደስታ ነው የሚሰጠኝ። የከተማ አስተዳድሩ ምገባ ኤጀንሲም ትኩረት የነገ ሀገር ተረካቢ ትውልዶችን ዛሬ ለመቅረጽ የምግብ እጥረትን ተከትሎ የሚኖር ከትምህርት የሚገታ ችግር መፍታትን አልሞ እየሰራ መሆኑን ያነሳል። ትምህርት ቤት የመግባት ፍላጎትን የመጨመር መቅረትን፣ ማርፈድን ያስቀረ በየጊዜው ብዙ ተማሪዎችን እያቀፈ የመጣ ተቋም ነው። በሌላ በኩል ደግሞ ቅድም እንዳነሳሁት የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ የሚል ስያሜ ከተሰጠ በኋላ ከ2013 ጀምሮ ደግሞ የተስፋ ብርሃን ምገባ ማዕከላት ሲጀመር በስድስት የምገባ ማዕከላት ተጀምሮ ዛሬ ሀያ ሁለት የተስፋ ብራን ምገባ ማዕከላት ሰላሳ ስድስት ሺ ስድስት መቶ ተስፋ ብራን ምገባ ማዕከላት አካል ጉዳተኞች፣ አረጋውያን፣ አቅመ ደካሞች የተለያዩ ባለሀብቶችን በማስተባበር በቀን አንድ ጊዜ ትኩስ ምግብ የመመገብ ስራዎች እየተሰራ ነው። ተማሪዎችን የሚመግቡት እናቶችን ቢሆን የሚሉት ተማሪዎቹ ምግባቸውን በሰአቱ አግኝተው ተደስተው ትምህርታቸውን ሲከታተሉ መመልከት በራሳችን ከምናገኘው ደስታ ቀዳሚው ነው የሚል ነው የሚተርፈው ነው የኛ ደሞዝ፣ ግን ያንን ሳናስብ ስንመግባቸው ያለው ደስታ የሚበልጥ ነው። የሚሰጥ የውስጥ ደስታና የውስጥ እረፍት አለው በእውነት። ምክንያቱም ባለምግብ ባለመመገብ የማይማር ልጅ በመኖሩ ዛሬ ይህንን የዕለት ጉርስ አግኝቶ ትምህርት ላይ ውሎ ነገ ትልቅ ደረጃ ሲደርስ ማየት ከዚህ የበለጠ የሚያስደስት ነገር ምንም ነገር የለም። ስራው ከጀመር ወደ አራት ዓመት እየሆነኝ፣ ከ16 ሺህ በላይ እናቶች አለን። ለዛ እንግዲህ ከስራቸው ደግሞ ያሉትን ቤተሰቦችን ማሰብ ነው። በቂ ባይሆንም ሰርተን እንገባለን፣ ደሞዛለን። ማንም ሰው ባያገኝ አይሰራም። ትንሽም ብትሆን ግን ደግሞ ይሄ የጽድቅ ስራ ስለሆነ ወጥተ መግባትና ሰርተ ማብላት ልጆች ካሁን አንድ እናት ልጆቿ ሳህን ይዘው መጥተው በልተው ፍመዬ ጠገብኩ ሲል ምን ያህል ደስታለክ። ስለዚህ ያ ለእኔ በጣም እንትና የስራ እድል ፈጠራውም ተፈጥሮለናል። ትውልድ የነገን ተስፋ ሰንቆ የሚያድግ እንዲሆን በሚሰራው ስራ ውስጥም ምገብ አንዱ መሆኑን ያነሱት ዋና ዳይሬክተሯ፣ በዚህም ያለፉት ስድስት ዓመታት ተማሪዎችን በቀን ሁለት ጊዜ ምግብ እንዲያገኙና አቅመ ደካማ አረጋውያንም በመመገብ እየተመዘገበ ያለው ውጤት አበረታች ሆኗል ብለዋል። ተማሪዎቻችን ከስር ጀምረን የመቅረጽ የማሳደግ ሀገራቸውን በደንብ እንዲያውቁ የማድረግ ምንም አይነት ሀሳብ ሳይገባቸው ትምህርትን እንዲከታተሉ ተወዳዳሪ እንዲሆኑ እርስ በርሳቸው ፉክክር ውስጥ እንዲገቡና በሀገራችን ገጽታ ላይ በሀገራችን ትውልድ ግንባታ ላይ ትልቅ አስተዋጽኦ እንዲኖራቸው ነው። በሌላ በኩል ደግሞ አቅመ ደካማ አረጋውያን፣ ምንም አይነት ገቢ የሌላቸው ሰዎች የማቀፍ እፎይታን የሚሰጥ ተግባር ነው። ብዙ ስኬታማ ስራዎችን ሰርተናል። እስካሁን መንግስት ለምገባ የሰጠውን ትኩረት በመደ ገፍ ረገድ የግል ባህል ሀብቱና በጎ ፈቃደኞች ተግባር የሚበረታታ መሆኑን በማንሳት በቀጣይም በተሻለ መንገድ ሊቀጥል እንደሚገባም ተጠይቋል። ተስፋ ብራን ምገባ ማዕከል ከ22 ብዙ ቁጥር ተደራሽ ብናደርግ ብዙ ዜጎቻችን፣ ብዙ ነዋሪዎቻችን፣ አቅመን የሌላቸው አካል ጉዳተኞች፣ ጠዋሪ ደጋፊ የሌላቸው ማቀፍ እንችላለን። እና ለሰሩልን እየመገቡ ያሉ እጅግ በጣም አድርገ እናመሰግናለን። ለሌሎቹ ደግሞ ይሄ ተቋም ቢመጡ ከፈጣሪያቸው ድልድይ የሚሰሩበት ንስሐን የሚያገኙበት አማኝ ህዝቦች እንደመሆናችን መጠን ባለሀብቶቻችን በዚህ አጋጣሚ ጥሪ እናስተላልፋለን።